በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰኑይ ለወርሃ ጥቅምት በዛቲ ዕለት መጽአ ቅዱስ አቡየ አባ ሳዊሮስ ሊቀጳጳሳት ዘሀገር አንጾኪያ አበሀገረ ግብጽ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ጥቅምት ሁለት በዚች ቀን የአንጾኪያ ሊቀጳጳስ ቅዱስ ሳዊሮስ ወደ ግብፅ ሀገር ተሰዶ መጣ። ይህም የሆነው በመናፍቁ ንጉስ በዮስጥያኖስ ዘመን ነው። እርሱም የንጉሱም ንጉሱ በኬልቄዶን ሃይማኖት የሚያምን ነው። ሚስቱ ንግስት ግን ሃይማኖቷ የቀና ነው። ቅዱስ አባ ሳዊሮስን ትወደዋለች፣ ታከብረዋለችም። ንጉሱም በስውር ሊገድለው ይሻዋል። ቅዱስ አባ ሳዊሮስንም በስውር ይገድለው ዘንድ ንጉስ እንደሚሻው ንግስት ባወቀ ጊዜ አንጾኪያ ሀገር እንዲወጣ እና ነፍሱን እንዲያድን ወደ አባ ሳዊሮስ ላከች። እርሱ ግን መሸሽ አልፈለገም። ለንግሥትም እንዲህ አለ፣ እኔ ክብር ይግባውና ስለ ጌታዬ ኢየሱስ ክርስቶስ ለሞት የተዘጋጀው ነኝ። ንግስቲቱን ብዙዎች ምዕመናንም አብዝተው በለመኑት ጊዜ ከሀገር ወጣ። እርሱም ጋር ከምዕመናን አብረውት ወደ ግብፅ ሀገር የተሰደዱ አሉ። ንጉሱም በፈለገው ጊዜ አላገኘውም። ፈለገውም ወደ እርሱ ያመጡት ዘንድ ወታደሮቹንም ላከ። በርግባውና ጌታችን ስለሰወረው እነርሱን በቅርባቸው ሆኖ በመካከላቸው ሲጓዝ አላገኙትም። በአንድ ቦታ ማብሮአቸው ሊ ሲያድር እርሱ እያያቸው እነዚህ የንጉሥ ጭፍሮች ግን አያዩትም ነበር። እርሱንም አጥተው ተመለሱ። ወደ ግብፅ አገርም በደረሰ ጊዜ ከቦታ ወደ ቦታ ወደ ደብር በስውር የሚዘዋወር ሆነ። እግዚአብሔርም በእጆቹ ላይ ታላላቅ የሆኑ ድንቆች ታምራትን አደረገ። በአንዲት ቀንም ወደ አስቄጥስ ገዳም ደረሰ። በመጻተኛ መነኩሴ አምሳል ወደ አባ መቃርስ ቤተ ክርስቲያን ገባ። በዚያን ጊዜ ቄሱ እጣንና ቁርባን ሊያሳርግ ጀመረ። እንደ ስርዓቱም እየዞረ አጠነ። የሐዋርያትን መጻሕፍት የጻፏቸውን መልእክቶች ሁሉ የከበረ ወንጌልንም ካነበቡ በኋላ እጆቹን ታጥቦ ማይፈዱን በገለጠው ጊዜ በፀሐይሉ ውስጥ የቁርባኑን ህብስት አላገኘውም። ደንግጦ አለቀሰ። ከዚህ በኋላ ወደ ህዝቡ ተመልሶ እንዲህ አላቸው፣ ወንድሞቼ ሆይ ነው የቁርባኑ ውስጥ ተወስሮ ተሰውሮ በፀሐይሉ ውስጥ አላገኘውትምና የሆነ በኔ ኃጢአት ወይም በእናንተ ኃጢአት እንደሆነ አላወቅኩም። በዚያን ጊዜ እግዚአብሔር መልአክ ተገልጦለት እንዲህ አለው ይህ የሆነ በኃጢአት ወይም በሕዝብ ኃጢአት አይደለም። ሊቀጳጳሳት አባሳዊሮስ እያለ መሥዋዕትን ለመሳረግ በመድፈርህ ነው እንጂ አለው። ቄሱም መልአኩን ጌታዬ ሆይ ሊቀጳጳሳት መኖሩን አላወቅኩም አለው። አባሳዊሮስም ወደ ቆመበት ቦታ አመለከተው። ቄሱም ወደ አባሳዊሮስ ሂዶ ከግሩ በታች ሰገደ፣ ቡራኬም ከእርሱ ተቀበለ። ሊቀጳጳሳት አባሳዊሮስም የጀመረውን የቅዳሴውን ሥርዓት እንዲፈጽም ቄሱን አዘዘው። እርሱንም በታላቅ ክብር ወደ የተመቅደስ አስገቡት። ከዚያም በኋላ ቄሱ ወደ መሰዊያው በወጣ ጊዜ የቁርባኑ ንፍስ በፀሐይል ውስጥ አገኘው። ከአይናቱና ሕዝቡም ሁሉ እግዚአብሔርን አመሰገኑ። የቁርባኑንም ሥርዓት ቁርባኑን ሥርዓት ከተፈጸመ በኋላ ከአይናቱና ሕዝቡም ሁሉ ከሊቃ ጳጳሳት አባሳዊ ሮስ ቡራቸው ተቀበሉ። ከዚያም ወጥቶ ወደ ሀገር ስሃ ሄደ ስሙቶ ዶርታስ ከሚባል እግዚአብሔርን ከሚወድ ባለጸጋ ሰው ደርሶ ከእርሱ ዘንድ ተቀመጠ። ምመናንም እያስተማረ ምመናንንም እያስተማራቸውና በቀናቸው ሃይማኖት እያጸንናቸው እስከሚያርፍባት እስከ የካቲት እስከ የካቲት ወር 14 ቀን ኖረ። እግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ሳዊሮስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ብለ ለዛአብ ለዛአብ ደርከ ስደተ ሳዊሮስ ሳዊሮስ እምትካድ ሃይማኖ ክርስቶስ ርቱይታ ዋማ አይረገ ቀሲስ ቁርባኑ እንዘ አፋአ መቅደስ አንተ ታሃበኦት ታሃበኦትከ እምጻይ ልብስተ ቁርባን ከበተ ወተከስቶትከ ኪያሁ ከሰተ። በዚህችም ቀን ደግሞ የሕርያቆስና የሰመስተ የቅላ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።